አንድ የዕቁባችን አባል ዕቁብ ደርሶት ዕቁቡን ከበላ በኋላ ጠፍቶብኛል። አምጥቶ ግን ለዋስትናነትና ለዕቁብ እንትን ለማስገባት ያደረገው ጥረትና ሙከራ አሁን ሁሉ ነገር ጓደኛዬ ጠፋ፣ ፈለግኩ፣ አጣሁት ይላል። ዋናው ራስ አይደለም፣ ክቡር ፍርድ ቤት 10 ሺህ ብር ለዚህ ለተለያየ ወጪ ተብሎ የሚቀረው ገንዘብ ከ5 ሺህ ብር በላይ አጥፍተነውም አናውቅም። ሀሰት ከዚህም በፊት ይቅር የመናገር የመናገር መብት ይከበረልኝ። ያን ሰብሳቢ ምክንያቱም አዳ ከዚህ ክቡር ፍርድ ቤት ከዚህ እኔ የምከፍልበት እኛ ሰብስበን ፍርድ ቤት ሁኔታ በሙያዬም ዳኛ ነኝ። ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አደረጋችሁት። ክቡር ፍርድ ቤት፣ ክቡር ፍርድ ቤት ላውራ። ጫማው ያንቺ ነው፣ ያንቺ አይደለም፣ ጫማ ጩኸት አደረጋችሁት። የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ከደገምሽ ይቀጣሻል። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ። ሳምንታችሁ እንዴት ነበረ? በባለፈው ሳምንት የዳኛ ይታይ ፕሮግራም ተከታትላችሁ እርግጠኛ ነኝ ብዙ ትምህርት እንዳገኛችሁበት። ግዴን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ስሆን በሙያዬም ዳኛ ነኝ። ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ዛሬም አስተማሪ የሆነውን ፕሮግራም ወደ እናተ ይዤላችሁ ቀርቤያለሁ። እንግዲህ ግን አለማወቅ ከተጠያቂነት አያድንም። ስለዚህ ስላላወቅኩ ነው ብትሉ ሕግ ምሕረት አያረግም። የዳኛ ይታይም ፕሮግራም እየተከታተላችሁ የህግ እውቀታችሁን አዳብሮ የሚለው የሁልጊዜ መልእክቴ ነው። እንግዲህ ዛሬም አስተማሪ የሆነ ፕሮግራም ይላችሁ ቀርብ ያለሁኝ። ጉዳዩ ምንድን ነው አልነግራችሁም። አብረን ነው የምንከታተለው። ክርክሩ፣ ፍርዱ ምን ይመስላል፣ ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ፣ ተከተሉኝ። እንደምን ዋላችሁ። ችሎቱ በዳኛ ይታይ ለቱን ስራ ጀምረዋል። ከሳሽ አቶ ጌትነት ፈይሳ ተከሳሽ አቶ ተሾማ አባተ ቀርባቸዋል ጥሩ እንግዲህ ያው ከሳሽ እቁብ ምሰበስብ አለሁኝ ለረጅም አመት እቁብ ምሰበስብ ነኝ እቁብ እየሰበሰብኩኝ የነጋዴዎች እቁብ አለ የሚጣል እና በወር ሀምሳ ሺህ ብር ይጣላል አጠቃላይ ቁቡ ሲደርስ ለአንድ ሰው የሚደርሰው አስርነን አምስት መቶ ሺህ ብር ነው እና አቶ ሊበን የሚባል አንድ የቁባችን አባል እቁብ ደርሶት እቁቡን ከበላ በኋላ ጠፍቶብኛል። ስለዚህ በዋስ እሳቸውን የአቶ ሊበን ዋስ ሆነው ፈርመው እቁቡን ሲወስድ የነበሩትን አቶ ተሾመ አባተ ዋስ ስለሆኑ እቁቡን እንዲከፍሉ ብለው ክስ ይዘው መጥተዋል። እስኪ ያስረዱኝ ያለውን ነገር ክቡር ፍርድ ቤት፣ በእውነት በዚህ እቁብተኞች ያሉት ብዛታችን አስር ነው። ተሰባስበን ለሌለው ለአጣው እየተደጋገፍን የምንጣጣ ነው። ይህ ልጅ እኔ የራሴ ድርጅት ሱቅ አለኝ። ከሱቄ ጋር እየመጣ ብዙ ነገሮችን ይወስዳል ይወስዳል፣ ይከፍላል፣ ይመጣል ግን ያንን የሚያደርግ ሰው ወደዚህ እዳ ውስጥ ለምን እኔ ጋ ሲገባል? እዚህ እኛ ማህበር ማህበሩ ላይ እቁቡ ላይ ቢገባ ብዬ መክርብ ለሱ መንገዱ እንዲከፈተለት ብዬ ይህን አማከርኩትና ወደ እቁብ አባል አርኩት። ከዚህ እቁብ አባል ከሆነ ወዲህ እድሉ ደግሞ ሲያመር አንደኛ አቆጠ ሲያወጣ አምስት መቶውን ሺ ብር አንደኛ እጣ ሲደርሰው አስሩ ሺ ብር ለእቁብተኞቹ የደስታ የመዝናኛ አለ። ያ ተቀንሶ ነው። ደንባችሁ ነው? ደንባችሁ ነው። አዎ፣ ክብር ፍርድ ቤት፣ በዚህን ሰዓት አጋጣሚ ያን ሲቀበል ዋስ ደንብ ነው። ዋስ ስለሚያስፈልግ እሷ ተሾመን የዋስትናውን መብት ተቀብሎ ገንዘቡን ተቀብሎ ሄደ። ክብር ቤት፣ እስካሁን ድረስ ሌት ተቀን የምንዞረው የምንፈልገው የምናሰሰው አጣን። እቁቡን የበሉትን ግለሰብ አቶ ሊበንን ፈልጋችሁ ማግኘት አልቻላችሁም? እንዲ ያልገባልን በሌት እንጥፍ እንኳን የለ፣ ያልፈለግንበት የለ፣ ያልፈለግን ከክልሉ ከአካባቢ ሁሉ ጠፍቷል። ፍርድ ቤት ምን ይላሉ አቶ ተሾመ? ክቡር ፍርድ ቤት አቶ ሊበን ደንበኛ የነበረ እኔ ሱቅ አለኝ እኔ ጋር ረጅም ጊዜ ነው ሲመላለስና ብዙ ጊዜ እንደዚህ እሽግቆችን ይወስዳል። በጣም ብዙ እቃ ነው የሚወስዳው። አንዳንዴ ይከፍላል፣ አንዳንዴ ደግሞ መክፈል ሳይችል ደግሞ በዱቤ እቃዎችን ይወስዳል እና መክፈል ሳይችል ሲቀር አጋጣሚኛ ያለንበት አሁን እቁብ አለና እዛ እንዲገባ አበረታተውት፣ እዛ ከገባ በኋላ አጋጣሚ ሆኖ ያ እቁብ ደረሰው፣ የመጀመሪያ ደረሰው፣ እኔ ዋስ ሆንኩት። ከዛ በኋላ ያን ብር ከወሰደ በኋላ እንግዲህ ወደ እኔ መጡ። እሳቸው ዋስ እንደመሆኔ ይመጣል፣ ፈለግነው ልናገኘው አልቻለም። ብዙ ጊዜ እኔጋ ሲመጣ ግን ወደ ሳሪስ አካባቢ ቃጭኖ ሲሄድ አያለው። ወደዛ አካባቢም ስንጠይቅ ሰዎች ሊያገኙት አልቻለም። እንደገና ስልክ ላይም በተደጋጋሚ ደወልን፣ ስልኩም ዝግ ነው፣ ልናገኝ አልቻለም። ዋስ መሆኔን አልክድም። እኔ እንግዲህ እዚህ እቁብ ውስጥ እንዲገባ የኔን ወጪ እንዲሸፈን እና እዳውን እንዲከፍል ብዬ ነው እንጂ እኔ በዚህ ጉዳይ ልጠየቅም አይገባኝ። ምክንያቱም ለሱ እንደው መንገድ ነው የሆንኩት። ገዘቤንም ድጋሚ አጥቼ በዚህም ደግሞ ሌላ ኪሳራ ውስጥ መግባት ደግሞ አልፈልገም። አሁን ባለሁበት ነገር ላይ ብዙ እንግዲህ እዳውም ተደራረበብኝ ማለት ነው። ዋስ ነው ታደለ። ዋስትናውትን እያመኑ ነው ዋስ ሆነዋል። አንተስ ፈልገህ ክሱ ወደ አንተ ከመምጣቱ በፊት ዋስ ስለሆንከው አቶ ሊበንን። ፈልገህ አድራሻውን ለማግኘት አልቻልክም? አዎ፣ ፈልገናል። ያው ስልኩንም ሞከርን፣ ዝግ ነው። እሱንም የሚያቀሰው ሰው ሌላ ሰው አልተገኘም። እንግዲህ በጣም ተቸገርን። ረጅም ጊዜ ሆነናል። እንደውም አብረን ፈልገናል፣ ከዳኛው ጋር ከቁብ ሰብሳቢ ጋር ፈልገናል፣ ልናገኘው አልቻለ። በእውነት እኛ ይሄንን እቁብ ስንሰባሰባት ስለሆነ ተደራጅተን ነው ያቋቋመው ይሄ እቁብ ችግር ላጋጠመበት መንገዱን እንዲከፍትለት ከጠራ ያኛው ለአንዱ እየተደጋገፈ እቁብ፣ ፍቅር፣ ሰላም፣ ደስታል ሁሉም በላቡ ጠብ አድርጎ የሰራውን ብድርግ ያመጣ እየከፈለ ለዚህ ደረጃ የሚደርስ ነው። እንዲህ አይነት ይህንን ሰው ገጠመኝ ብሎ ሲያወራልኝ ወደኛ ወደ እቁቡ ይዞት ከመጣ ምን ችግር አለ በሚል ተቀብለን በደስታ ነው እንትን ያስተናገደ እኛ እንደዚህ መደጋገፍ ከተቻለ ለምንድነው ማይከፈለው ለምን እኔ ብቻ ላይ ለምን? ወደዚህ ነው የመጣው? ቆይ ለእኔ አስረዱኝ በተራ ይኸውልህ። አሁን ክቡር ፍርድ ቤት፣ ሌላ ነገር አይደለም። እኛ ይሄን ያህል ጊዜ ስኖር እንደዚህ አይነት ችግር አጋጥ ለሌለው ተደጋግፈን፣ ረጅም አመት ነው። እቁብ ስትጥሉ ስንት ጊዜያችሁ ነው? ረጅም ጊዜ ነው። ሰፈር ውስጥ በዚህ በማህበራችን በእቁብ የታወቀ እውነቴን ነው። የሌለው የቸገረው፣ የሚከፍለው ለሚቀጥለው ወር የሚከፍለው ሲያ ተደጋግፈን ተደጋግፈን ተደጋግፈን እየኖር እየሄድን ያለ ነው። ይህው በዚህ አጋጣሚ ክብር ፍርድ ቤት ይህ እሱ ያውቃል ይህንን ነገር፣ ይህ ሰው ገብቶ መካከላችን ላይ እሱስ ስጥ በመገረም መሰረት አንገቱን ቀና ያድርግ ተነጋግረን ነው ይግባ ብለን ያስገባሉ። ያን ያልሰ እድሉ ሲያብርለት ኮቴ ምርጥ ሆነ ደረሰው ዋስ እንደሆኑ እሱ ወሰደ። ክብር ፍርድ ቤት ከዚህ በላይ እንግዲህ ምን ምን እናድርግ? እውነት ተተቃኝ ንብረት የለውም። በአካባቢው መኖሪያ አድራሻው የስራ አድራሻ ትውቃችሁ በስራ ነው ይመስለኛል እና የስራ አድራሻው የለም ክቡር ፍርድ ቤት ማለት በወቅቱ መታወቂያውንም ኮፒ ተደርጎ ተይዞ ነበር። በመታወቂያው ማድራሻ ተሞክሯል፣ እናገኘው አልቻለም። መጀመሪያው በእኛ ህጋችን መሰረት እንግዲህ አስር ሰው ነው እዚህ ውስጥ የሚገባው። ግን ከመካከላችን እንደዚህ አይነት ነገር ገንዘብ መክፈል የማይችል ሰው እንኳን ቢኖር ተደጋግፈን ያንን ነገር ሼር አድርገን እንደምንከፍል ነበረ አግሪመንታችን፣ ማለት ውላችን የነበረው። አሁን ግን ሰውየው ከጠፋ በኋላ ሙሉ በሙሉ እኔን እንደ ጥፋተኛ እየተቆጠርኩ ነው የምገኘው በዚህ ሰዓት። ያው እርሶ ዋስ ሲሆኑ፣ አንድ ሰው ለአንድ ሰው ዋስ ሲሆን ያ ሰው በሌለበት ቦታ ላይ ሁሉ ከዛ ከዋናው ባለ ዕዳው ወይም ደግሞ ከባለ ጉዳዩ እኩል ኃላፊነት እንዳለበት አውቀህ ነው አደለ የፈረምከው? አዎ፣ ክቡር ፍርድ ቤት። ተነቦላችሁ አሁን እዚህ ላይ ያየሁኝ ነው አንድ ዋስ ዋናው ባለ እዳ ወይም በዋናው ባለ ዕቁብተኛ ባይኖርና ባይከፍል የእሱን ኃላፊነት ሁሉ ልወጣ የሚል ነው የሚለው። እና እሱን ተረድተህ አውቀህ ነው የፈረምከው አይደለም? አዎ፣ ክቡር ፍርድ ቤት። የውስጥ ደንባችን ደግሞ ሌላ ነበረ እና በውስጥ ደንባችን ስንነጋገር በመሃላችን እኛ ስር ስለሆንን ቢያንስ እንኳን ይህን ገንዘብ መክፈል የማይችል ሰው እንኳ ቢኖር ተጋግዘን እንደምንከፍል ነበር። እዚህ ላይ ግን ያስፈረሙኝ ግን ሌላ ነበር። የውስጥ ደንብ ግን ሌላ ውል ነበር ያዘጋጁት። የለም እዚህ ጋር የቁባችሁን የውስጥ ደንብም ኮፒ ተደርጎ ተያይዟል። አሁን እርሶ እያሉ ያሉት ነገር የለም። ደንባችሁ ስለቁቦ፣ ቁቡ አጣጣል፣ አወሳሰድ፣ መከፋፈል ነው እያለ ያለው እንጂ ስለ ዋስትና የለም። የዋስትናውን ደግሞ ያው ለብቻ አይቸዋለሁኝና ለዛ የሚል ነገር የለም። አለ ደንባችሁ ላይ ሌላ ደንብ አላችሁ? እዚህ ክስ አታያይዞ የቀራችሁት? አይ፣ ይሁ ጉርሱድ ቤት ምንም ነገር የለም። ስለዚህ ለገቡት ዋስትና ሊከፍሉ ይገባል እያላችሁ ነው? ትክክል። ጉርሱድ ቤት ይሄ ነው። ዋስ መሆኖትን አምነዋል አይደለ? አይተው ዋናው ባለ ባለዳባ አይኖር እኔ እከፍላለሁ ብለው ነው አደለ? አምነው የፈረሙት ክቡር ፍርድ ቤት እኔ ለመክፈል አይደለም ማለት፣ እዚህ ቦታ ላይ ሰውየው ሲጠፋ ባለበት ቦታ ላይ ሂጄ ከፈልጌ ለማገናኘት ነው። እኔ ደግሞ ሞክሬአለሁ እንግዲህ እሱን ፈልጌ ለማግኘት፣ ከዛ ውጭ ግን አላገኘሁም። ዋስ ሆንኩ ማለት ደግሞ ክፍያ መክፈል የለብኝም። ይ ይሄው አምጥቶ ግን ለዋስትናነትና ለእቁብ እንትን ለማስገባት ያደረገው ጥረትና ሙከራ ነው። አሁን ሁሉ ነገር ላይ ጓደኛ የጠፋ ፈለግኩ አታት ይላል። ዋናው ራስ አይደለ እንዴ ሌላይ አስር ሺህ ብር ተሰብስበን ከምንጠጣበት ከምንበላበት ምን አለበት ይ ብር ሰብስበን መልሰን ብንከፍል፣ ወደ እኔ ለምንድነው የሚመጣው? ለምንድነው እንደዚህ የሚባለው? መጀመሪያ አምነህበት አለው ዋስና ወደ እንቱ ላይ ገባዋስ። ኮን የገባሁት እ ካለበት ያስረዱኝ ክቡር ፍርድ ቤት። ይቅር ክቡር ፍርድ ቤት። አንዳንድ ጊዜ እንደዚህ አይነት ነገሮች ችግሮች፣ እነሱ ተመካክሮ ነው እኔን ዘጠኞቹ ተመካክሮ ነው። ብሩን ብቻ ለማግኘት ብቻ ነው ታርጌት ያደረጉት እኔ ላይ ነው እንጂ ከዚህም በፊትም የምናዋጣው ብር አለ። ምንድን ነው የምታዋጡት ብር? ከእቁቡ ላይ 11 ሺህ ብር እናዋጣለን። እቁብ የደረሰው ሰው ነው ወይስ ከእቁቡ 50 ሺህ ብር ነው አልበር የሚጣለው? እቁቡ የደረሰው ሰው 11 ሺህ ብሩን ሙሉ ለሙሉ አይደለም ብሩ የምናጠፈው። ምክንያቱም ከ10 ሺህ ብር ላይ ተቀማጭ ዳኛው ይወስዳሉ። ከዛ ላይ 5000 ብር እሳቸው ያስቀሩና እንደዚህ አይነት የጎደለ ገንዘብ ሲኖር ከወረቀት ጋር እዚህ ስላልተያዘ ብቻ ነው እንጂ ብር ለምን ፍርድ ቤት ወይ ብር ለዚህ ለተለያየ ወጪ ተብሎ የሚቀረው ገንዘብ ከብር በላይ አጥፍተነውም ነው ብር ተቀማጭ የምናደርገው ብዙ ጊዜ ከዛ ላይ ለእንደዚህ አይነት ችግሮች ሲኖሩ ያንን ከበር ለማድረግ ስለዚህ ይህንን ደግሞ በጋራ ተስማምተን በወረቀት የተያያዘ አይደለም፣ በቃል ብቻ ስለሆነ ያስረዱኛ። እሱ ከዚህ ከኛ ጋር እቁብ ማህበረተኛ ነው፣ አባላችን ነው። ይሄንን ሰውዬ ይዞት የመጣው እራሱ ነው። ለካ የሱቁን እዳ ክሬዲት የሚያበድር የሚሰጥ የሚያካፍል የነበረ መቶኛ ምን ይላይ እንደውም ከሌሎች ከአባላቱ ለእኔ ነው ለዳኛው የነገረኝ። እባክ ከበርልህ እባክህ እርዳው፣ የቤተሰብ ኃላፊ ነው፣ እኛ ጋር አባል ይሁንና ይስራል እና የእኔን ነገር እንዲደረግ አለ። አባላችን ነው፣ ማህበረተኛዬ ነው፣ እድርተኛዬ ነው። ከቁም ውጭ እንኳን እኔ እንደው ለፈጣሪ አልስቱ እንጂ አሁንም እችን ነገር አንተ ከእዚህም በፊት ቆይ፣ ለእኔ የማስረዳት ያለበየተራ አስረዱኝ። እስኪ አሁን ይሄ አምስት ሺህ ብር አስር ሺህ ብር ተቀማጭ አለ የምትሉትን ነገር በደንብ አድርጋችሁ አስ ተቀማጭነት ምንጊዜም የሚሰበሰበው የእጣው ከመውጣቱ በፊት ሁሉም እያንዳንዱ አባሉ ገንዘቡ ይከፈላል፣ ገንዘቡ ይሰበሰባል። ከዛ እጣ ለወቅታ አስር ሺህ ብር ይቀነስና ሰርፕራይዝ ይደራረጋሉ፣ ይዝናኑበታል። አምስት ሺህ እኔ ጋ የሚቀመጠው ለጎደል ለተቸገረው እቁቡን ለመክፈል ላቃተው ከዚህ ካቀመቁት ይሟላና ይከፈላል። የጎደለ ሲኖር ለምሳሌ በወር 50 ሺህ ብር የሚጣል ከሆነ ወይ 45 ሺህ ወይ 30 ሺህ ሊዶ ቢመጣ ከዚህ ከተቀመጠው ይሞላል በሚቀጥለው ይከፍላል ማለት ነው። ያንን ነገር ሁሉ የሚያውቀው ስለዚህ ይሄንን አቅበርባሪ ያምጣልኝ እሱ ነው። እንደዚህ አይነት ችግር የቤተሰብ ኃላፊ ነው፣ የኔቱቅ ደንበኛ ነው። እቃይን እንደዚህ እያደረግኩኝ እንትን እያልኩኝ በቀጥታ የሚከፍል ነው። አሁን ችግር ላይ ስለሆነ እኛ እቁቡ ይግባ ጋቸው ይፈቀደልኛል። ምን ብዬ ነው ምንፈቅድልኝ? አባሉምታ አባሉ ጊዜ በቀሉ በፕሮግራሙ በሚሰበሰበ ይዞ መጣ፣ ክቡር ፍርድ ቤት ይዞ መጣና እንግዲህ አባላችን ነው ስንጊዜ ኖርን ነው። ስለዚህ አመጣልህ ሁላችንም ተነጋገርን፣ ይሁን ያመጣው አባላችን ነው። ስለዚህ አናሳፍረውም፣ ይግባ ተባለ፣ ገባ።

እኔ ነበር ሀሰት ይፍር ፍርድ ቤት የመናገር ክቡር ፍርድ ቤት ከዚህም በፊት ደረቅ ቼክ ነበር ሰዎች ዋስ ሆኖ ሲቀበሉት የነበሩ ደረቅ ቼክ ደግሞ ህገ ወጥ ነው እንደዚህ አይነት ነገር ገዘብ የሌለውን ገዘብ አለ እየተባለ ነበር ዳኛው እንደዚህ አይነት ነገር ነበር የሚሰራ ደረሰኝ ነበር የሚሰበስበው ገዘብ የሌለውን አካውንታቸው ውስጥ ምንም አይነት ገዘብ ሳይኖር ቼክ ደረግ ቼክ ነበር የሚቀበል። ከዛ ይህን ሀሳብ ያመጣሁትም እኔ ነኝ። ይሄ ብር ተቀማጭ ቢሆን ቢያንስ እንደዚህ አይነት ነገሮች ሲኖሩ ከኪሳችን በኋላ በሌለን ከምንከፍል ይሄ ገንዘብ ወጪውን እንዲሸፍን አንድ ሰው መክፈል ባይችል የተረፈውን ደግሞ ለመልካም ነገር ብናውር የሚል ሀሳቡንም ያመጣሁት እኔ ነኝ። አሁን እሱ ዳኛ ስለሆኑ ይህን ነገር መክፈል ስላልቻለ ብቻ ይሄ እንደ ህጋችን መጠን ዳኛ ነው ተጠያቂ ዳኛነት ተጠያቂነት አይደለም። አንተ አደለም አዳምጠኝ። ከዚህ ከገንዘብ ውጪ ከ10 ሺህ ተቀማጭ ገንዘብ ውጪ የሰብሳቢ የመጀመሪያውን ሙሉ ገንዘብ ዳኛው ይወስዳል። ስለዚህ 500 ሺህ ብር ያለምንም ሳይለፋ ሳይደክም ዳኛው 500 ሺህ ብር ይወስዳል። ይሄንን እያገኘ ድጋሚ ደግሞ 10 ሺህ ብርም በዚህ ተቀማጭ እየሰበሰበ መልሶ ደግሞ ላባሎቹ እኮ ነው ላባ ለኔ እኮ አይደለ የሚገባ አይደለም፣ እዛው ለሚወጣበት ነው። አምስት አምስት መቶ የሚሰጠው የሚሰበሰበው ከአምስት አዳምጠኝ፣ ለምን ትዋሻለህ? ክቡር ፍርድ ቤት፣ ክቡር ፍርድ ቤት፣ ከሚሰበሰበው ገዘብ ውጭ የመጨረሻ መጀመሪያ ላይ ብሩን የሚወስደው ዳኛ ነው። ይህንን ነገሮች ገንዘብ ሲጠፋ ዋስ ሆነሃል አይደል አንተ አሁን እንግዲህ ስንት አመት ሆነ ከነሱ ጋር በዕቁብ አባልነት አብረን ስትቀጥል? አሁን ወደ ስምንት አመት ሆነ። ስምንት አይደለም አምስት ነው ያሸኛል። ስምንት አመት አምስት፣ አሁን እሱ አይደለም ዋናው የሚያከራክረን ነገር። ስለዚህ አምስት አመት ሆነ ስምንት አመት ረጅም ጊዜ ነው፣ በዚህ በዕቁብ አባልነት ከነሱ ጋር የቀጠልከው አይደል እንዴ? ስለዚህ የዕቁባችሁን የመተዳደሪያ ደንብ እና የዕቁባችሁን ስነ ስርዓት ታውቃላችሁ አይደል? እዚህ አንድ ሰው ለአንድ ሰው ዋስ ሲሆን እንዴት ነው የሚከፈለው የሚለውንም ነገር በዛው ታጠዋለህ ብዬ አላስብም። ስለዚህ ከፍለሀል ዋስ ሆነህ አላልሆንክም አይደለ ዋስ ሲኮ እንደዚህ አይነት ነገር ገጥሟቸው አውቅም። ከዚህ በፊት የመጀመሪያ ጊዜ ነው። ክብር ፍርድ ቤት በልቶ የጠፋ ሰው የለም። የመጀመሪያ የጠፋ ሰው የለም እስካሁን ክብር ፍርድ ቤት። በልቶ የመጣሁ ነው። በልቶ የጠፋብህ ትከፍላታለህ። ስለዚህ ሰበሰብኩህን ትከፍላታለህ ወደዚህ ለእኔ ነው ማስረዳት ያለባት። ከቻልክ አፈላልገህ ያለበትን ሁኔታ ኃላፊነት ወስዳለሁ ብለህ ነው ያመጣው አይደለም፣ በአንተ ነው የመጣው። እቁቡ ረጅም ዓመት የተጣለ ነው። ስለዚህ ህግና ደንብ መተዳደሪያ አለው አይደል? እንደ ስለዚህ እንደዚህ አይነት ነገር ገጥሟችሁ ላይ አሁን ገጠመ። ሲገጥም ደግሞ የእቁብ የበላው ሰው እና የዋሱ ኃላፊነት እና ግዴታ በህጉ ምንድን ነው የሚለውን ነገር በደንብ መነጋገር ያለባችሁ መረዳትም ያለብን። ነገም ይቀጥላል ዛሬ ብቻ አይደለም ነገም በዚህ ዕቁብ ውስጥ በተለያየ ነገር ውስጥ ብትገባ፣ አንድ ሰው ዋስ ሲሆን ለዕቁብ ብቻ አይደለም ለተለያዩ ነገሮች ዋስትና እንሄዳለን፣ እንቆማለን፣ አይደለም ትክክል? ያስ ሲሆን ምንድን ነው አንድ ሰው ዋስ ሲሆን ኃላፊነቱና ግዴታው ምንድነው የሚለውን ነገር መጀመሪያ በደንብ ተረድተን ነው ዋስ መሆን ያለብን። እሱን ሳንረዳ ዋስ ከሆንን በኋላ ለሚመጣብን ኃላፊነት እና ተጠያቂነት ወደኋላ ልንን የሚገባን ነገር አይደለም በዛውም መረዳት መገንዘብ ስላለብን ነው። የዛሬ ብቻ አይደለም፣ ነገም ይቀጥላል በተለያዩ የስራ ግንኙነት ውስጥ እና ስለዚህ ዋስ መሆንህን እያመንክ ነው ዋስ ሆነሃል አይደል? እዚህ ላይም ፈርመሃል እኮ። ጥሩ ጨርሰዋል። ማጠቃለያ ያለት እርሶ ጋን ያለው ፍርዱን መስጠት የሚችሉት እርሶ ጋን ህግ ነው የሚሰጠው። ስለዚህ ከገባኛ ጋር አምስት አመቱ ነው ያመጣው። እሱ ነው አፈላልቀኝ ላይ እኔ እንጃ የሱ የሚውልበት ምናም ብሎ የሚያፈላልቀኝ ሌላ ቦታ ይሁኑ ዋናው ቦታ ይሁን ምን ያልዶር፣ እግሬ ሁሉ የተላላጠበት ጊዜ ወይቱም፣ መርካቶ አትቀምቶ፣ እኔ አካኬ ገዳሜ መንደር ያዞረኝ፣ እዚህ ነው እዚህ ነው የሚለኝ። ምን ሪሌሽን እንዳላቸው ክቡር ፍርድ ቤት የማውቀው አለ ክብር ፍርድ ቤት ትክክል ነው ትክክል ነው ትክክል ነው የእኔ ብር አይደል የህዝብ ነው ህግ እኮ የሚጠይቀኝ እኔ ቤተሰብ ኃላፊ ቢሆን እኮ ማንም እዚህ ተሰብስቦ በአስር የተነሳ ነው እሱም አንደኛው አባል አምስተኛ መትሎ ከገባጃ ጋር በክብር ተቀምጦ በክብር ነው የህዝብ ነው እ እኔ ክብር ፍርድ ቤት እኔ እያየሁት ከትልቅ ደረጃ ማደርሰው ሰው ይወኩ እንባ ይመጣለት እውነት ፍርዱ ፈጣሪ ነው። ክቡር ቤት፣ ሌላ ይሄን ነው የምማጸሉ። ማጠቃለያ አለ ክቡር ፍርድ ቤት፣ አሁንም ይሄ ገንዘብ እኔ አሁን መክፈል ስለማልችል፣ ዋሴውን ክቱ ሰውዬ አፈላልገን እስከምናገኝ ድረስ እድል ወይም ጊዜ ይሰጠኝ። አይሆ አይሆናትም ቆይ ቆይ፣ እሺ ክብር ፍርድ ቤት እሺ፣ ስሜታዊ ሆነን አይደለም ማስረዳት ያለብን። ወደ ህግ ወደ ፍርድ ቤት ቀርበናል፣ አይደለም እሺ ልጅ። ስለዚህ ሀሳባችሁን በስነስርዓት ግለጹ፣ ግን ስሜታዊ ሆናችሁ ጎን ለጎንም አትነጋገሩ። ምን ላድርግ ክብር ፍርድ ቤት? እሺ፣ እሺ፣ ጥሩ። ያው ፍርድ ቤቱ ክርክራችሁን አዳምጧል። መዝገቡ መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የእለቱ ስራ በዚህ እንደምን አላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ ጌትነት ፈይሳ፣ ተከሳሽ አቶ ተሾመ አባተ ቀርባቸዋል። ያው መዝገቡ ለዛሬ የተቀጠረው መዝገቡ መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላቸዋለሁ። ፍርድ ቤቱ እቁብተኛው አቶ ሊበን አህመድ ለበሉት እቁ ብር 500 ሺ ብር ዋስ የሆኑት ተከሳሽ ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ በመያዝ መዝገቡን መርምሯል። በፍትሐብሔር ህግ ቁጥር 1920 የዋስትና መሰረት በሚለው ውስጥ ለግዴታው አፈጻጸም ዋስ የሆነ ሰው ባለ እዳው ግዴታውን ያልፈጸመ እንደሆነ ለባለ ገንዘቡ ይህንን ግዴታ ሊፈጽም እንደሚገባ ይደነግጋል። በተጨማሪም በእቁቡ ውስጥ ደንብ አንቀጽ ስድስት መሰረት ዋናው እቁብተኛው እዳውን ሳይከፍል የተሰወረ እንደሆነ እቁቡ ዋናውን ባለእዳ መፈለግ ሳያስፈልገው ዋስ የሆነውን ግለሰብ ሙሉ በሙሉ እንደሚከፍል በግልጽ ያስቀምጣል። ይህንንም ዋስ መቀበላቸውን በፊርማቸው አረጋግጠዋል። ይህ ደግሞ የሚያሳየው ተከሳሽ በነጠላ ዋስትና ግዴታ መግባታቸውን ነው። ስለሆነም ተከሳሽ አቶ ሊበን አህመድ ለበሉት እቁ ብር 500 ሺህ ብር ዋስ ስለሆኑ በገቡት ዋስትና መሰረት እዳውን ሙሉ ለሙሉ ተከሳሽ ሊከፍሉ ይገባል በማለት ፍርድ ቤቱ ውሳኔ ሰጥቷል። ወጪና ኪሳራ ግራ ቀኞች አቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ይጠናቋል። አይ ክብር ምስጋና ይግባው ለፈጣሪ መጀመሪያ ለተሰጠኝ ዕድል ክብር ፍርድ ቤት የፈረደብኝ፣ በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ። ይህ የሰው ሀቅ የህዝብ ሀቅ መንግስት፣ ክብር ፍርድ ቤት አይቶ መርምሮልኝ እውነቴን ነው። ጓደኛ እሱን ጓደኛ ነው እነሱን ጓደኞቻችን ሀብረን የተነሳ ነው ከአንድ ከሁለት ከሶስት እያል እስከ አስር አባሎች ሆነ ለዚህ ደረሰ። እሱም እኮ የዋህን የዋህን እሱ ሊያግዘው እሱ ሊረዳው ብሎ ነው ወደኛ አባልነት ያስገባው። አሁን ፍርዱ ስለተፈረረ በጣም ደስተኛ በጣም ደስተኛ። እሱም ፈጣሪ የልጆቹ አምላክ እንደው በእውነት ይቅናው። ከጎኑ እቆማለሁ፣ ከጎኑ እቆምለታለሁ። ክብር ምስጋና ይግባ ፈጣሪ። ይህን እንላለሁ፣ ሌላ ምን እላለሁ? በእውነት እንደው ቸሩ መድሃኒዓለም ፈጣሪ ያውቃል። ምን ያውቃል? ምንም የሚያውቀው ነገር ጓደኛ ነው አብረን ብዙ መከራ አብረን ብዙ ሕይወት አሳልፈናል። የልጆች አባት እውነት እኔ እንደዚህ ይሆናል ብዬ አልገመትኩም። ጥሩ ጓደኛ፣ ልቦና ያለው አምኖት ሱቅ፣ ንብረቱን፣ ሀቁን እየሰጠ አምጥቶ ይከፍለኛል ይል የነበረው ነው። ለካ ለሱም ያልከፈለው ነው። እሱ ግን እንደዛ እንዳይከ ሁዳ ሁሌ እንዳይ ራሱን እንድችል ና ጓደኞቻችን ይምጣ ማህበር ይግባ ብሎ አስፈቀደ፣ ጠየቅህ ሁሉም ፈቀዱለት ገባ። ጉድ ሰራው። እኛም ማህበረሰቦችን ብቻ አይደለም፣ እቁብተኞችን ብቻ አይደለም፣ እራሱም ተጎዳ። ፍርድ ቤቱ የወሰነብኝ ውሳኔ ትክክለኛ ነው። ምክንያቱም አንዳንድ ጊዜ በየውሃነት በቸለኝነት ያደረግኩት ድርጊት እኔን ከተጠያቂነት እንግዲህ አላዳነኝም። ምክንያቱም እኔ በቅንነትና በየውሃነት ይሄ ሰው ሁልጊዜ ከኔ እየመጣ እቃዎችን ከኔ ስለሚገዛና ገዘብ የሆነ ሰዓት አጠረኝ መክፈል አልቻልኩም ስላለኝ ገንዘቦች ደግሞ እንደምሰራው እንደምደክመው ብር ያዘለኝም ሲለኝ ነው እንግዲህ እዚህ የኛ ማህበር የኛው እቁብ ውስጥ ያስገባሁትና እቁብ ውስጥ ከገባ በኋላ ጥሩ እየተንቀሳቀሰ እንግዲህ ክፍያዎችን በትክክል ይከፍላል። እንደገና ደግሞ የኔም ብር ደግሞ ያለበትን ምዳይ እየሰጠኝ ነበርና አምኜ ነው እንግዲህ እዚህ ውስጥ የገባሁት። አሁን በጣም ትልቅ ትምህርት የተማርኩት ለማን ዋስ መሆን እንዳለብኝ ለማን ደግሞ ዋስ መሆን እንደሌለብኝ በሚገባ በዚህ ፍርድ ቤት ተምሬበታለሁ። ቢያስ እንግዲህ ይህን ሰው ከአሁን በኋላ እንደዚህ አስፈርዶብኝ ባለእዳ አድርጎኝ እኔም ደግሞ የገባበት ገብቼ እንግዲህ አፈላልጌ ነገ ተመልሼ እዚህ ፍርድ ቤት ችሎት ፊት አቆመዋለሁ ምክንያቱም እንደዚህ ጉድ እንደሰራኝ እኔም ደግሞ ሕግ ፊት እንግዲህ ይዤው እቀርባለሁ ይህንን ሰው ማለት ነው። እና በጣም ትልቅ እንግዲህ እኔ ዛሬ በጣም ትምህርት የተማርኩበት አንዳንድ ጊዜ በየዋህነት በቅንነት የምናደርጋቸው ነገሮች በተለይ ደግሞ ስንፈርም ተጠንቅቀን፣ ነገ የማይደርስ እየመሰለኝ እኔ ስፈርም ዋስ እሆናለሁ ስል በቃ ምንም እንደዚህ ዓይነት ነገር ይደርስብኛል ብዬ አይደለም ከፋ ይሆናለሁ ብዬ አይደለም። ስለዚህ ፍርድ ቤቱ የወሰነ ውሳኔ ትክክል ነው። ያው እኔም ባለ እዳ ቢያረገኝም ማለት። ውድ ተመልካቶቻችን፣ ፕሮግራሙን እንደወደዳችሁ ተስፋ አደርጋለውኝ። ሁላችንም እንደምናውቀው በህግ አግባብ የተገበርነውን ዕቁብ ቁጠባን ለማበረታታት ለኢኮኖሚ እድገት ትልቅ አስተዋጽኦ ይኖረዋል። ይሁን እንጂ እቁብ ስንመሰርት ለጊዜው የገጠመንን የተለያዩ ችግሮች ለማቃለል በሚል ብቻ ሳይሆን ለእቁብ ብለን የምንሰበስባቸው ሰዎች ላይ ያለውን ታማኒነት አጥብቆ ማጣራት ያስፈልጋል። በተጨማሪም በእቁብ አደረጃጀት ህገ ደንብ ረቂቅ ላይ በቂ ልምድ ካላቸው እቁቦች መማር ጠቃሚ ይሆናል። አለበለዚያ ላልተፈለገ ውጣውረድና ኪሳራ ይዳርገናል። ስለሆነም ጠቃሚ የሆነውን የእቁብ ተአማኒነት እንዳያሳጣን አስፈላጊውን ጥንቃቄ እናድርግ፣ የሚለው የዕለቱ መልእክቴ ነው። በቀጣይ በተለያዩ ጉዳዮች ዙሪያ የገጠማችሁ ወይም እንዲቀርብ የምትፈልጉት የህግ ጉዳይ ካለ በኮሜንት ላይ አሳውቁኝ። እኛም ስለሚያስከትለው ኃላፊነትና ግዴታ አስተማሪና አዝናኝ በሆነ መልኩ አዘጋጅተን ወደ እናንተ መልሰን እናቀርብላቸዋለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት